በመጀመሪያ ደረጃ ለመላው የሙስሊሙ ሕብረተሰብ እንደዚሁም በመላው ዓለም ላይ የሚገኙ ሙስሊም ወንድሞቻችን፣ እህቶቻችን፣ እናቶቻችን እንደዚሁም በከተማ ላይ የሚገኙ ሁሉ መላው ማህበረሰብ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አል አደሃ የዓረፋ በዓል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

እዚህም ያለው ቤተሰባቸውን ንብረታቸውንም አላህ ይጠብቅልን። በዛሬው ቀን ሀገራችንንም አማን ሀገራችንንም ሰላም መሪዎቻችንንም ሰላም አላህ ያደርግልን። የተከበራችሁ የከተማችን ነዋሪዎች የዛሬውን ኢዱን በምናከብርበት ሰዓት ላይ የሀገራችንን ሰላም በመጠበቅ አንድነታችንን በመጠበቅ እንደዚሁም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

መላው የከተማችን ነዋሪዎች እንኳን ለ1446ኛው የኢድ አል አደሃ አረፋ በዓል በሰላም አደረሳችሁ ለማለት ወዳለው የኢዱን ዋናውን መግለጫ ማብራሪያ የሚሰጡን የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ

መግለጫ፣ ከዚህ በመቀጠል እንደሚከተለው አደርሳለሁ። የኢድ አል አደሃ ዓረፋ በዓል በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በታላቅ ክብርና ከፍተኛ ሃይማኖታዊ ስነ ስርዓት የሚከበር ታላቅ ሃይማኖታዊና መለኮታዊ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 ሃዲ ደግሞ እርዱ በመካና በሚና ለሚገኙ ምእመናን በአረፋ በዓል የሚከናወኑ ዋና ዋና ሃይማኖታዊ ተግባራቶች ናቸው። ዒድ አልአድሓ ነቢዩላህ ኢብራሂም ልጃቸው እስማዒልን ዓለይሂሙ ሰላም በአላህ ሱብሓነሁ ወተዓላ ትዕዛዝ ለማስታወስ

ለመስዋዕትነት ያደረጉት ቁርጠኝነት እና ታዛዥነት የተሞላበት ውሳኔና ለመስዋዕትነት የቀረበው ልጃቸው እስማኤል ያሳየው የተለየና ፍጹም ያልተጠበቀ ጽናት እና ታዛዥነት የታየበት ታምር እና ክብረ በዓል ነው።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

አማካኝነት የተለየ ስራዎችን ሲያከናውን የቆየ ሲሆን በከተማችን የሰላምና የጸጥታ አስተዳደር ከፖሊስና ከሚመለከታቸው ባለድርሻ አካላት ጋር የዒድ ሰላት ስነስርዓት በሰላም ተካሂዶ ህዝበ ሙስሊሙ በሰላም ይመለስ ዘንድ አስፈላጊው ዝግጅት ሲደረግ ቆይቷል። በነገ ዕለትም ሰላቱ የሚሰገደው ጠዋት ከንጋቱ 2 ሰዓት ከሰላሳ በመሆኑ ሰፊው የከተማችን ሙስሊም ማህበረሰብ በአዲስ አበባ ስታዲየምና ዙሪያው በአንድነት ተገኝቶ ሰላቱን እንዲሰግድ ጥሪያችንን እናስተላልፋለን። በዒዱ ዕለት በዓላችንን በእስላማዊ እሴቶች መሰረት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

በኢድ አዘጋጅ አብይ ኮሚቴ በኩል ሙስሊሙ ማህበረሰብ ወደ ኢድ አደባባይ ሲመጣ ሊከተላቸው የሚገባቸው ስርዓቶች ምንድን ናቸው የሚሉት ላይ አጠር አርጌ ማብራሪያ ሰጣለው። አንደኛ ኢድ ባላ ፈቃድ ነገ ግንቦት 29 2017 ወይም ዞልሂጃ 10 1446 ዓመ ሂጅራ ከጠዋቱ ሁለት ሰዓት ተኩል ላይ በአዲስ አበባ ስቴዲየምና በዙሪያው ይከበራል።